ዛሬ ከጠዋቱ ጀምሮ ሲሰሙ ነበር። እነሱን ጉዳዮች እንመለከታለን። በሀገራችንም የተለያዩ ርዕሰ ጉዳዮች እየተፈጠሩ ይገኛሉ። እንደሚታወቀው እሱንም ጉዳይ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በተያዘ አንዳንድ ጉዳዮችን የምናነሳ ነው የሚሆነው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በቀጥታ ወደ ትንታኔ ፕሮግራማችን የምናመራ ይሆናል። ፉአድ ባህሩ ፕሮግራሙን ወደ እናንተ አደርሳለሁ። አብራችሁኝ ቆዩ። የሀገር ውስጥ ጉዳዮቻችንን በማስቀደም እንጀምር። በካፍ ኮንፌዴሬሽን ካፕ ኢትዮጵያን ወክሎ የሚሳተፈው ቡድን ላይኖር እንደሚችል የሚያሳዩ ሪፖርቶች እየወጡ ነው። እስከ ትናንትና ውሳኔ ድረስ ሲዳማ ተሳታፊ መሆኑን ዋንጫውን በልቶ በማረጋገጡ ምክንያት ለኮንፌዴሬሽን ዝግጅት ሲያደርግ ሰነባብቷል። ሆኖም ግን ከወር በፊት ቅሬታ አቅርበው የነበረው ወላይታ ዲቻ ሻምፒዮን ሆኗል በሚል ወደ ኮንፌዴሬሽኑ ተሳታፊ እንደሚሆንም ትናንትና ተገልጿል። የካፍ አወዳዳሪ አካል ደግሞ እስከ ሰኞ ድረስ ሀገሪቱ ሁለቱን ወክለው የሚሳተፍ ቡድን እና ደግሞ የተጫዋቾች ስም ዝርዝርን ለይቶ ማወቅ ደግሞ ይፈልጋል የተባለው። ታዲያ ለዚህ ዝግጅት ሲደረግ የነበረው ሲዘጋጅም የነበረው ሲዳማ ቡና ቀርቶ ተስፋ ቆርጦ የነበረው ወላይታ ዲቻ መጠራቱ ለነገሮች በበቂ ሁኔታ ዝግጁ እንደማይሆንም መሰናከል ሆኖበታል የሚሉ መረጃዎች ይወጣሉ። ታዲያ ወላይታ ዲቻ እስከ ሰኞ ባሉት ቀናት እነዚህን ሁነቶች አሟልቶ ካልተገኘና ፌዴሬሽኑ አስፈላጊውን ወረቀት በጊዜው ለኮንፌዴሬሽኑ አመራር ካላከም በቀጣይ ሪፖርተር ድራማት ኢትዮጵያን ወክሎ በውድድሩ የሚሳተፍ ቡድን ላይኖር እንደሚችል የሚያሳዩ ሪፖርቶች እየወጡም ይገኛሉ። ከኢትዮጵያ እግር ኳስ ፌዴሬሽን ጋር በተያያዘም የተለያዩ ርዕሰ ጉዳዮችንም አሁንም እየሰማን እንገኛለን። አንድን ክለብ ለመጥቀም ሌላን ደግሞ ለመጉዳት የተደረገ ውሳኔ የለም ብለዋል አቶ ኢሳያስ ጅራ። የኢትዮጵያ እግር ኳስ ፌዴሬሽን በወቅታዊ ጉዳዮች ላይ በፌዴሬሽኑ ዋና ጽሕፈት ቤት ጋዜጣዊ መግለጫን ዛሬ ሰጥቷል። የፌዴሬሽኑ ፕሬዚደንት አቶ ኢሳያስ ጅራ በሰጡት መግለጫ ግልጽ መሆን የሚገባው ነገር ውሳኔው በፍትህ አካል እየተሰጠ ነው ብለዋል። ቀሪ መመርመር የሚገባቸው አስራ አራት ክለቦች እንዳሉ የገለጹት ፕሬዝደንቱም የፍትሃዊነት ጥያቄ መኖሩን ገልጸው አስራ አራቱን ክለቦች ያስመልክቶ በአጭር ጊዜ ተግባራዊ ለማድረግም ከሚመለከተው አካል ጋር እየሰራን ነው ሲሉ ነው የተናገሩት። የሶስተኛ ወገን ጣልቃ ገብነት ተቀባይነት እንደሌለው ልንገነዘብ ይገባል። የአንድን ክለብ ለመጥቀም ሌላውን ለመጉዳት የተደረገ ውሳኔ የለም ሲሉ ነው አቶ ኢሳያስ ጅራም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝደንት ሀሳባቸውን የሰጡት። የሀገር ውስጥ እንግዲህ እነዚህ ጉዳዮች ናቸው እየተነሱ የሚገኙት። የክለቦቹ የዓለም ዋንጫ ጉዳዮችን ደግሞ እንመልከት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራና እንግዲህ የክለቦቹ የዓለም ዋንጫ የጥሎ ማለፍ ጨዋታዎች ተደርገው ተጠናቀባል። እንግዲህ ትናንትና ምሽትና ሌሊት ላይ በተደረጉ ጨዋታዎች ናቸው ተደርገው የተጠናቀቁት። አሁን ላይ እንግዲህ ወደ ሩብ ፍጻሜ የተቀላቀሉ ቡድኖች ተለይተው ታውቀባል። ጠዋት በነበረው የስፖርት የመረጃ ሰዓታችን ላይ ጨዋታው እንግዲህ በሚደረግበት ሰዓት ስለሆነ የእኛ ፕሮግራም የነበረው ቦሩሲያ ዶርትመንድና ሞንትሪያል ያደረጉትን ጨዋታ ውጤቱን አልገለጽኩላችሁም ነበር ቦሪሲያ ዶርትመንድ ሞንትሪያል በሰርኪው ጉራይሲ ሁለት ገባዎች ሁለት ለአንድ በሆነ ውጤት በማሸነፍ የክለቦች ዓለም ዋንጫ ሩብ ፍጻሜን የተቀላቀለ የመጨረሻው ቡድን መሆኑን አረጋግጧል። ዶርትሙንድ ደግሞ በሩብ ፍጻሜው ከሪያል ማድሪድ ጋር ነው ጨዋታውን የሚያደርገው። በዚህ ጨዋታ ላይ በርካቶች በጉጉዝ ሲጠብቁት የነበረ አንድ ጉዳይ ነበር። ይህም የጁድ ቤሊንግሃም ና የጆቤ ቤሊንግሃም ሁለቱ ወንድማማቾች በአንድ ሜዳ ላይ በተቀናቃኝነት ልንመለከታቸው ነው የሚሉ ሀሳቦች ሲነሱ ነበር። ነገር ግን ይሄ ጉዳይ ሳይሳካ ቀርተዋል። በእርግጥ እነዚህ ሁለት ተጫዋቾች፣ ሁለቱ ወንድማማቾች ከዚህ በፊት እንግዲህ እርስ በርስ በተቃራኒ ተጫውተው ወይም ተገናኝተው አያውቁም። ለመጀመሪያ ጊዜ ነበር ይህንን ጨዋታ በተቃራኒነት የሚያደርጉት የነበረው። ነገር ግን ይሄ ጉዳይ ሳይሳካ ቀርተዋል። ምክንያት ከተባለ ትላንትና ዶርትሙንድ ከሞንትሪያል ጋር በነበረው ጨዋታ ላይ የ ለጁድ ቤሊንግሃም ወንድም የሆነው ጆቤ ቤሊንግሃም ለዶርትሙንድ ጨዋታውን በሚያደርግበት ሰዓት የውድድሩን ሁለተኛ የማስጠንቀቂያ ካርድ መመልከቱን ተከትሎ አንድ ጨዋታ እንዲያልፈው ይደረጋል። ይህ ማለትም ጆቤ ቤሊንግሃም በቅጣት ምክንያት ከታላቅ ወንድሙ ጋር በተቃራኒ የሚጫወትበትን እድል አጥቷል ማለት ነው ስለዚህ ጆብ ቤሊንጋም ከሪያል ማድሪድ ጋር በሚደረገው ጨዋታ ለቦሪሲያ ዶርትመንድ ግልጋሎት መስጠት አይችልም በሌላ በኩል ሰርሂዮ ራሞስ ከውድድሩ መሰናበቱን ተከትሎ የቀድሞ ክለቡን ሪያል ማድሪድንም የምጠምድሉን እንዲሁ አጥቷል ምናልባት ሞንትሪያል ጨዋታውን አሸንፈው አልፈው ቢሆን ኖሮ እንግዲህ ሰርሂዮ ራሞስ የቀድሞ ክለቡን ሪያል ማድሪድንም የመቅጠም እድል ያገኝ ነበር። ከዛ በተጨማሪ ግን ሰርሂዮ ራሞስ በመጨረሻዎቹ ደቂቃዎች ላይም እንዲሁ ጎል የማስቆጠር በጣም ትልቅ እድልን በጭንቅላቱ ገጭቶ ለማስቆጠር ሞክሮ ነበር። ለጥቂት ነው ኳሱ የወጣበት እንጂ በድጋሚ እንግዲህ ታሪክ ሊሰራ የሚችልበትን የጭንቅላት ኳስ ሞክሮ ነበር። ነገር ግን ወደ ጎልነት መቀሪያ አልቻለችም። ራሞስ ከቀድሞ ክለቡ ሪያል ማድሪድ ጋር ሊያደርግ የነበረውንም ጨዋታ እንግዲህ በመውደቃቸው ምክንያት ሳያደርግ መቅረቱ ተረጋግጧል። በቀጣይ የሩብ ፍጻሜ ጨዋታዎች አ በምሽት አራት ሰዓት ላይ በሚደረጉ ጨዋታዎች ናቸው የሚጀመሩት። የዓለም ክለቦች ዋንጫ ከጀመረ ሁለት ድፍን ቀን እንግዲህ ምንም አይነት የዓለም ክለቦች ዋንጫ ጨዋታን የማንመለከትበት ሁለት ቀናቶች ማለትም ዛሬና ነገን ምንም ጨዋታዎች አይኖሩም። በዓለም ክለቦች ዋንጫ ስምንቱ ቡድኖች ጨዋታቸውን የሚጀምሩት አርብ በሚደረገው መርሃ ግብር ነው። አርብ ምሽት አራት ሰዓት ላይ በሚደረገው ጨዋታ ፍሎሚኔንሴና አልሂላል መርሃ ግብራቸውን ያደርጋሉ። የብራዚሉ ክለብ ፍሎሚኔንሴ ከሳውዲ አረቢያው ክለብ አልሂላል ጋር የሚያደርጉት ጨዋታ በጉጉት የሚጠበቅ ጨዋታ ነው። እንግዲህ አልሂላል ማንቸስተር ሲቲን ጥሎ መምጣቱ እንዲሁ የምናስታውሰው ጉዳይ ነው። ከዛ በተጨማሪ ፍሎምኔንሴ ደግሞ ኢንተር ሚላንን ጥለው ነው ወደዚህ ጨዋታ ለመምጣት የቻሉት። አርብ ምሽት ደግሞ ጨዋታቸውን ያደርጋሉ። ሌሊት ላይ ደግሞ ፓልሜራስ እና ቸልሲ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው የብራዚል ክለብ ነው ፓልሜራስ በዚህ ውድድር ላይ የሚገኘው። ብራዚል በዚህ ውድድር ላይ አራት ክለቦችን ነው ተሳታፊ ያደረገችው። ከአራቱ ሁለቱ እንግዲህ ወደ ሩብ ፍጻሜ መድረሳቸውን አረጋግጠዋል፣ ፍሉሚኔንሴ እና ፓልሜራስ። ፓልሜራስ ከቼልሲ ጋር ነው ጨዋታውን የሚያደርገው። በዚህ ክለብ ውስጥ ደግሞ የቼልሲ ንብረት የሆነው ኤስቴቫው ዊሊያን ከቼልሲ ጋር ከዋናው ቡድኑ ጋር ጨዋታውን የሚያደርግ ይሆናል። ይገጥማል ቼልሲን ማለት ነው። ቅዳሜም ሁለቱ ጨዋታዎች ቀጥለው ይደረጋሉ። በተለይ እነዚህ ሁለት ጨዋታዎች ቅዳሜ የሚደረጉት በጣም ተጠባቂ ጨዋታዎች ናቸው። አራቱም የአውሮፓ ክለቦች እርስ በርስ የሚገናኙበት ጨዋታ ነው። ፓሪስ ሳን ዠርማ የአውሮፓው ሻምፒዮን ከባየር ሚኒክ ጋር ምሽት አንድ ሰዓት ላይ ጨዋታቸውን ያደርጋሉ። ተጠባቂ ጨዋታ ነው። ከዛ በተጨማሪ ደግሞ እንዲሁ ቅዳሜ ሌሊት አምስት ሰዓት ሲል ደግሞ ሪያል ማድሪድ እና ቦሩሲያ ዶርትመንድ የሩብ ፍጻሜ ጨዋታቸውን ያደርጋሉ። የፍሎሚኔንሴ እና የአልኪላል አሸናፊ ከፓልሜራስና ከቼልሲ አሸናፊ ጋር ነው የሚጫወተው በግማይ ፍጻሜው። በአንጻሩ የፓሪስ ሳን ዠርማ እና የባየር ሚኒክ አሸናፊ ደግሞ ከሪያል ከማድሪድ እና ከቦሪ ከቦሪሲያ ዶርትመንድ አሸናፊ ጋር ነው በግማሽ ፍጻሜው የመገናኘት እድል የሚኖረው ስለዚህ ከፍሎሚኔንሴ ከአልሂላል ከፓልሜራስ እና ከቸልሲ ከነዚህ አንዳቸው ለፍጻሜ ደርሳለሁ በአንጻሩ ከፓሪ ሳንጀርሜን ከባየር ሚኒክ ከሪያል ማድሪድ እና ከዶርትሙንድ ከነዚህ ሀያላን ክለቦች ደግሞ አንዳቸው ናቸው ለፍጻሜ መድረስ የሚችሉትና የአለም ክለቦች ዋንጫ እንግዲህ አርብ በሩብ ፍጻሜ ጨዋታዎች የሚጀመር ነው የሚሆነው እንደገና አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። የአርሰናል እቅድ ኤቤሪቼ ኢዜንና ሮድሪጎ ጓይሽን ከአንድ የፊት መስመር አጥቂ ጋር አንድ ላይ ማስፈረም ና እነዚህ ሶስት ተጫዋቾች በአንድ የዝውውር መስኮት ማስፈረም እንደሆነ እየተገለጸ ነው። ኤዜን ሮድሪጎን፣ እና እንዲሁ አንድ አጥቂ ጨምረው ሶስቱን ተጫዋቾች ማስፈረም ይፈልጋሉ አርሰናሎች በዚህ የዝውውር መስኮት። አርሰናል ኤብሪቼ ኢዜን የሚፈልገው ለአጥቂ አማካይ ቦታ እንደሆነ እየተገለጸ ይገኛል። የክም ተጫዋች ሳይሆን ለአጥቂ አማካይ ወይም ደግሞ ኦፌንሲቭ ሚድፊልደር የምንለው አይነት ቦታ ላይ ለማጫወት ፍላጎቶች እንዳሉት ይነገራል። የተጫዋቹ ውል ማፍረሻ 68 ሚሊዮን ፓውንድ ቢሆንም በሶስት ዙር ግን 20 ሲደመር ሲደመረ ሀያ እና ተጨማሪ ስምንት ቦነስ ደግሞ በማድረግ በነዚህ በከፋፍሎ እንግዲህ ለመክፈል ፍላጎቶች እንዳሉት በሶስት ዙር ከፋፍሎ ለመክፈል ፍላጎቶች እንዳሉት ነው ቤኒ ጃኮብስ እየተገለጸ የሚገኘው። አርቴታ በኤብሬቼ ኢዜ ዝውውር ጉዳይ ዴክላን ዋይስንም አውርቶታል የሚሉ መረጃዎችም እንዲሁ ጭምር እየወጡ ነው የሚገኙት። ምክንያት ደግሞ ከተባለ ዴክላን ዋይስ እና ኤብሬቼ ኢዜ ሁለቱም እንግሊዛዊያን ናቸው፣ የቅርብ ወዳጆችም እንደሆኑ ጭምር ይነገራል እና ራይስ ኤዜን እንግዲህ እንዲያናግረውም ሚሽን ተሰጥቶታል የሚሉ ሀሳቦች ይነሳሉ። ከቶትናሃም ይልቅ ህልሙ ወደ ሆነው ደግሞ እና ወደ ልጅነት ክለቡ አር መዘወር እንደሚፈልግ ነው። ኤቢሪቼ ኢዜን በተመለከተ ምንሰማቸው ሰማቸው መረጃዎች ደግሞ እየወጡ የሚገኙት፣ አርሰናል ሌላኛው የተከላካይ ስፍራ ተጫዋችንም ለማስፈረም አሁንም ጥረቱን አጠናክሮ ቀጥሏል። ክሪስቲያን ሞስኩዌራን ነው አርሰናል ለማስፈረም ሙከራዎችን እያደረገ የሚገኘው አርሰናሎችን መቀላቀል ይፈልጋል። እናም ዝውውር ይሳካል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። አርሰናል ሞስኩዌራን ለማስፈረም ድርድሮችን እያደረገ ሲሆን 15 ሚሊዮን ዩሮና ተጨማሪ 5 ሚሊዮን ዩሮ ደግሞ የሚጠጋ አድኦርሶ ችም ያለው ሁለተኛ የዝውውር ጥያቄንም እንደሚያቀርቡ ጭምር ነው የሚጠበቀው። ተጫዋቹ በግሉ ከአርሰናል ጋር ከስምምነት መድረሱን የሚያሳዩ ዘገባዎች ይወጣሉ። ቫሌንሲያ ለክሪስቲያን ሞስኩዌራ ኮንትራት ለማራዘም ጥያቄ አቅርበውለት ነበር፣ ነገር ግን ማስፈረም ለማስፈረም አርሰናል ለመቀላቀል ስለሚፈልግ ተጫዋቹ ውድቅ እንዳደረገው ይነገራል። የቀረበው ሀሳብና ስፖርታዊ ጨዋነት በተነሳበት ሰዓት ላይ ግን ተጫዋቹ በቫሌንሲያ መቆየት ከምንም በላይ የማይቻል እንደሆነ ይሰማዋል የሚል መረጃ ነው እየወጣ የሚገኘው የክሪስቲያን ሞስኩዌራ እቅድ ግልጽ ነው። ተጫዋቹ የቫሌንሲያን ኮንትራክት ከማረዘም ይልቅ ወደ አርሰናል መሄድን እንደሚመርጥ ነው ፋብሪዚዮ ሮማኖም እየገለጸ የሚገኘው አሁን ላይ አርሰናሎች እንግዲህ የኬፓ አሪዛባላጋን ፊርማ አጠናቀዋል። ማርቲን ዙቤሜንዲንም ከጫፍ ደርሰዋል። ክሪስቲያን ኖርጋርድንም ሊያስፈርሙ ነው። ከዛ በተጨማሪ ግን ኤዜ፣ ሮድሪጎ ሞስኩዌራና አንድ አጥቂ ደግሞ ለማስፈረም በጣም በትልቁ እየተንቀሳቀሱ ይገኛሉ። ና አንድሪያ ቤርታ የተጫዋቾችን ኮንትራት በማራዘም ከዛ በተጨማሪ ደግሞ ወሳኝ የሚባሉ ተጫዋቾችንም በማስፈረም በጣም ትልልቅ ስራዎችን እየሰሩ እንደሆነ እየተመለከትን እንገኛለን። ና በሚቀጥለው የውድድር ዓመት ራሳቸውን ለዋንጫው ተፎካካሪ ለማድረግም በትልቁ እንቅስቃሴ እያደረጉ ይገኛሉ። አርሰ ማንቸስተር ዩናይትድን ደግሞ እንመልከት። ሪያል ቤቲስ አንቶኒን ከማንቸስተር ዩናይትድ ለማግኘት ጥያቄ አቅርበዋል። ነገር ግን የስምምነቱ ውል እስካሁን ሙሉ በሙሉ ሊጠናቀቅ እንዳልቻለ ይነገራል። ሪያል ቤቲስ በ2026 ሌላ ውሰትና የግዴታ ግዢ ያስፈልገዋል። ነገር ግን የተጫዋቹ ደሞዝ ችግር ሆኖባቸዋል። በዚህ ሁኔታ ከማንቸስተር ዩናይትድም እርዳታ ይፈልጋሉ። ከዚህ ባለፈ ደግሞ ከተጫዋቹና ከወኪሎቹ ጋርም ስምምነት ያስፈልጋቸዋል። እንደ እውነቱ ከሆነ ከአንቶኒ እንግዲህ ለሪያል ቤቲስ ሙሉ በሙሉ መግዛት እንዲችልና በላሊጋም የተቀመጠውን የወጪ ገደብ ጋርም እንዲጣጣም ለሪያል ቤቲስ ክፍያ መቀነስም እንዳለበት ጭምር የሚያሳዩ ሪፖርቶች ነው እየሰማን የምንገኘው። ማንቸስተር ዩናይትድ እንግዲህ ቅርብ የሆኑ ምንጮች እንደሚገልጹት ከሆነ ሩበን አሞሪም ብዙ ተጫዋቾችን ከክለቡ እንዲሰናበቱ ለቦርዱ በቀጥታ ቢናገርም ብዙዎቹ ተጫዋቾች ግን ፈላጊ ክለቦች በማጣታቸው ምክንያት አመራሮቹ ተጫዋቾቹን ለመሸጥም በእጅጉ ተቸግረዋል ጄሰን ዊልኮክስ ለብዙ ተጫዋቾች ፈላጊ ክለቦችን ለማግኘት ከብዙ ወኪሎችና የክለብ ዳይሬክተሮች ጋር ንግግር ላይ ሲሆን በቅርቡ ለማርከስ ራሽፎርድ፣ ጄደን ሳንቾ፣ አሊሃንድሮ ጋርናቾ የዝውውር ጥያቄዎች ይቀርባሉ ተብለው ተስፋ ማድረጋቸውን ነው የሚገለጸው። ነገር ግን ማንቸስተር ናተር ተጫዋቾችን መሸጥ እየፈለገ ነገር ግን ተጫዋቾችን የሚገዛ ክለብ ማግኘት እንዳልቻለ የሚያሳዩ ሪፖርቶች ይወጣሉ። በተጨማሪም በክለቡ ሰዎች እንደ ጄደን ሳንቾ አይነት ተጫዋቾችም ለገዢ ክለቦች ነገሮችን ማክበዳቸው ብስጭት መፍጠሩን ጭምር ነው የተነገረው። ጄደን ሳንቾ በተለይ የሳምንታዊ ደሞዙን መቀነስ አለመፈለጉ ለገዢ ክለቦች በጣም ከባድ እንዳደረገባቸው የሚያሳዩ ሪፖርቶችን ነው በተደጋጋሚ እየሰማን የምንገኘው። ማንቸስተር ኢቭኒንግ ኒውስ የሚባለው እንግዲህ በተለይ ለማንቸስተር ከተማ ክለቦች ለሁለቱ ለማንቸስተር ዩናይትድ እና ለማንቸስተር ሲቲ በጣም ቅርብ እንደሆነ የሚገለጸው መጽሔት ወይም ጋዜጣ ደግሞ አንድ ሀሳብን ለደጋፊዎች ይዞ ቀርቦ ነበር። ማንቸስተር ኢቭኒንግ ኒውስ ለማንቸስተር ዩናይትድ ደጋፊዎች፣ በዚህ የዝውውር መስኮት ወደ ዩናይትድ ቢመጣ የምትመርጡት የዘጠኝ ቁጥር ጨራሽ አጥቂ ማን ነው ሲል ድምጽን ሰብስቧል። ወይም ደግሞ ፖሎችን አዘጋጅቶላቸው ድምፃቸውን ሰጥተዋል። የማንቸስተር ዩናይትድ ደጋፊዎች በዚህ ድምፅ መስጫ ላይ ከ15000 በላይ ሰዎች የተሳተፉበት ሲሆን 42 በመቶ የሚሆኑት ከ15000 42 በመቶ የሚሆኑት የማንቸስተር ዩናይትድ ደጋፊዎች የናፖሊው እንዲሁ በጋላት ሳራይ ጥሩ ጊዜን ያሳለፈው ቪክተር ወስሜን እንዲ መጣ እንዲመጣ እንደሚመርጡ ነው እየተገለጸም የሚገኘው በተጨማሪም ግን 41 በመቶ የሚሆኑት የማንቸስተር ዩናይትድ ደጋፊዎች ደግሞ ቪክተር ዮከርሽ እንዲመጣ ነው ፍላጎታቸው እንደሆነ የተገለጸው። በአንጻሩ ደግሞ ዘጠኝ በመቶ የሚሆኑት የማንቸስተር ዩናይትድ ደጋፊዎች ሁጎ ኤኪቲኬ እንዲመጣ ሲመርጡ፣ በሚያስገርም ሁኔታ ማንም ኦሌ ዋትኪንስ እንግዲህ እንዲመጣ ፍላጎት እንደሌላቸውና ወይም የኦሌ ዋትኪንስን ስም አለማንሳታቸው ነው እየተገለጸም የሚገኘው። ለሉዊስ ዲያዝ ያቀረቡት የዝውውር ጥያቄ ውድቅ የተደረገባቸው ባየር ሚኒኮች ማርከስ ራሽፎርድን እንደ ሌላ አማራጭ እንደሚመለከቱት እየተገለጸ ይገኛል። በቀጣይም እንግዲህ ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉና ከቻሉ በውሰት ካልሆነ ደግሞ በቋሚ ውልም ሊያስፈርሙት እንደሚችሉ አሌክስ ክሩክና ማርኳል ካራዝ መረጃቸውን እያጋሩ ይገኛሉ። ስለዚህ ራሽፎርድ እንግዲህ ወደ ባየር ሚኒክ ሊያመራ የሚችልበት እድል ሰፊ ነው ተብሏል። የቀድሞው የማንቸስተር ዩናይትድ ረዳት አሰልጣኝ የነበረው ቤን ማካርቲ ሲናገር በእግር ኳስ ከተሰሩ ታላላቅ ስህተቶች መካከል አንደኛው ስኮት ማክቶሚኔ እንዲለቅ መፍቀድ ነበር። እርሱ የተወለደው ለማንቸስተር ዩናይትድ ለመጫወት ነው። ምናልባትም በጣም ቴክኒካዊ ተጫዋች ላይሆን ይችላል፣ ነገር ግን ታጋይ ነበር። ያንን መልሶ ሊሰጣቸው የሚችለው ማቲያስ ኩኛህ ነው። እናም በእርሱ ደግሞ ይካሳሉ ብዬ አስባለሁ ብለዋል። ቤን ማካርቲ የቀድሞው በተለይ በኤሪክ ቴን ሀክሰን ረዳት አሰልጣኝ እንደነበር ይታወሳልና ስኮት ማክቶሚኔ ለናፖሊ ያሳለፈው መስጠት በጣም ትልቁ ስህተት በማንቸስተር ዩናይትድ ቤት እንደሆነ ይናገራል። ከዛ በተጨማሪ ግን አሁን በማቲያስ ኩኛ ይህንን ስህተታቸውን ሊካሱ እንደሚችሉ የሚያሳዩ ነገሮችን የተናገረው። ሊቨርፑልን እንመልከት። ልዊስ ዲያዝ ከባየር ሚኒክ ጋር ስሙ ሲነሳ ነበር። የቡንደስሊጋው ክለብ ባየር ሚኒክ የሊቨርፑልን የፊት መስመር ተጫዋች ልዊስ ዲያዝን ለማስፈረም ፍላጎት አሳይተው እንደነበር ተገልጿል። ይሁን እንጂ ሊቨርፑል ከባየር ሚኒክ የቀረበለትን የእንነጋገር ጥያቄ ውድቅ ማድረጋቸውን የተነገረው ሊቨርፑል ሉዊስ ዲያዝን በዚህ ክረምት በየትኛውም የዝውውር ሂሳብ የመሸጥ ፍላጎት እንደሌላቸው ነው ለባየር ሚኒክ ኃላፊዎች ያሳወቁት። በቅርቡ የላሊጋው አሸናፊ ባርሴሎና በተመሳሳይ ለተጫዋቹ ላይም ፍላጎት አሳይተው እንደነበር አይዘነጋም። ሊቨርፑል ባለፈው ዓመት ሊጉን ሲያሸንፍ ሉዊስ ዲያዝ 13 ጎሎችን አስቆጥሮ ሰባት አሲስቶችን ደግሞ አድርጎ እንደነበር የምናስታውሰው ጉዳይ ነው እንግዲህ ለቡድኑም ትልቅ ግልጋሎት ሰጥቶ እንደነበር የምናስታውሰው ጉዳይ ነው። ልዊስ ዲያዝ አልናስሮች እንግዲህ ልዊስ ዲያዝን ለማስፈረም አሁንም እየሰሩ ይገኛሉ። አሁን ላይ ሊቨርፑል ከፍተኛ የዝውውር ገንዘብ ይቀርብለታል ተብሎ ይጠበቃል እና ሊቨርፑል ተጫዋቹን እንደማይሸጥ እንደሚያረጋግጥም ይጠበቃል ነው የተባለው። ልዊስ ዲያዝ በሊቨርፑል የሚያቆየው ኮንትራት ሊጠናቀቅም ሁለት ዓመት ብቻ ቢቀረውም ሊቨርፑል አዲስ ኮንትራት የመስጠት ፍላጎት ደግሞ እያሳየ እንዳልሆነ የሚያሳዩ ሪፖርቶች ናቸው የወጡት። በዲያስ ሳምንታዊ ደሞዝ ላይ በአንፊልድ የሚገኙ

ዲያዝ በጣም ትንሽ ደሞዝ ነው የሚከፈለው የሚባለውን ወሬ ውድቅ አድርገውታል። በሰጡት አስተያየትም አጥቂው በአንፊልድ 140 ሺህ ፓውንድ እንደሚያገኝም ጭምር መረጃዎችን አጋርተዋል። ሊቨርፑሎች የባየርኑን ዳይሬክተር ማርክስ ኤርበርን ካደረጉት ጥሪ በኋላ ሊቨርፑል ከባየር ሚኒክ ጋር ለልዊስ ዲያዝ የቀረበለትን ጥያቄ ውድቅ አድርጓል። ሊቨርፑል ልዊስ ዲያዝን የማስቀጠል ፍላጎት እንዳለው አጥብቆ ተናግረዋል። ለድርድር ምንም አይነት ቦታ እንደሌለውም ለባየር ሚኒክ አሳወቀዋል። ነገር ግን ሊቨርፑሎች ለልዊስ ዲያዝ አዲስ ውል አሁንም የቀረበ ስምምነት የለም የሚል መረጃን ጭምር ነው እየተናገሩ የሚገኙት። ሊቨርፑል ሉዊስ ዲያዝን እስከ ሰባ ሚሊዮን ፓውንድ ድረስ ነው የሚገምተው። ሊቨርፑል የዲያዝን የመሸጫ ምንም አይነት ፍላጎት የለውም። ምክንያቱም በዚህ ክረምት የእሱን ተተኪ ለማግኘት ሌላ አጀንዳ የመክፈት አላማ እንደሌላቸው ስለሚገለጽ ነው እና ይህንን ተጫዋች እንደማይለቁት እንደሚጠበቅ ነው ዘገባዎቹ በስፋት እያጋሩ እንደሚገኙም የተገለጸው ሊቨርፑል አሁንም ከናፖሊ የዳርዊን ኑኔስን ዋጋዎች በመጠባበቅ ላይ እንደሆኑ የሚያሳዩ ሪፖርቶች ወጥተዋል። የቡንደስ ሊጋው ቡድኖች ፍላጎት ደግሞ በሃርቪ ኤሊዮት ላይ እንዳለም ይታወቃል። እናም ከ40 ሚሊዮን ፓውንድ በላይ በሆነም የመመለሻ አማራጭም ሊሸጠውም ይችላል። ብራይተኖች የረጅም ጊዜ አድናቂዎቻቸው እንደሆነም ነው የሚነገረው። ከዛ በተጨማሪ ማይካ ሪቻርድስ ሊቨርፑል ሀርቪ ኤሊዮትን እንዳይሸጥም አሳስቧል። እኔ ሊቨርፑልን በሆን ኖሩ አልሸጠውም፣ በጭራሽ አልሸጠውም። እንደ ማንቸስተር ሲቲ የኮል ፓልመር ሁኔታን የሚያስታውሰኛል። የሲቲ ሆነሽ ፊል ፎደን ኬቨን ደብሮይን አሏቸው፣ ሌሎች ወጣት ተጫዋቾችም እየመጡ ነበር። በዛ ጊዜ የሳላህ ጉዳይን እያነሳን ነው። ሳላህ የሁለት አመታት ውል ተፈራርሟል። ከአንድ አመት በኋላ ደግሞ እሱ ሳላህ እየቀነሰ ነው ማለትም አልፈልግም፣ ነገር ግን ባለፉት አመታት ያየነው አይነት ተጫዋች ላይሆን ይችላል። እናም እሱ ወይም ኤሊዮት ያንን ቦታ በሚገባ መጫወት ይችላል። ያንን እጠብቃለሁ። አሁን አላስወጣውም በምንም መንገድ፣ ሲልም ጭምር ነው ሀርቪ ኤሊዮትን በተመለከተ ማይካ ሪቻርድስ ሀሳቡን የሰጠው። ዋተሮ ኤንዶ ይናገራል። ለሊቨርፑል ደጋፊዎች ትልቅ ትርጉም እንዳለው አውቅ ነበር ምክንያቱም ሊቨርፑል 19 ዋንጫዎች ነበሩት። እናም ከማንቸስተር ዩናይትድ ጋር እኩል ለመሆንም አንድ ተጨማሪ ዋንጫ ያስፈልገናል። ሊጉን ከደጋፊዎችና የቡድን አጋሮቼ እንዲሁም ከሁሉም ሰራተኞች ጋር በማሸነፌ ደግሞ በጣም ደስተኛ ሆንኩኝ ሲልም ነው ዋተሮ ኤንዶ ሀሳቡን እየሰጠ እንደሚገኝ መረጃዎቹ እያሳዩ የሚገኙት። ስቲቨን ጄራርድ አንድ ጥያቄ ቀርቦለት ነበር። አሁን በሊቨርፑል ከሚገኙና ከሚጫወቱ ተጫዋቾች በማን ራስህን በደንብ ታየዋለህ? ተብሎ ለቀረበለት ጥያቄም ዶሚኒክ ሶቦዝ ላይ ሲል ነው ስቲቨን ጄራርድ ሀሳቡን የተናገረው። ጃሬል ኳንሳ በይፋ ባየር ሌቨርኩዘንን ተቀላቅሏል። የጀርመን ቦንደስ ሊጋው ክለብ ባየር ሌቨርኩዘን የሊቨርፑልን የተከላካይ ስፍራ ተጫዋች ጃሬል ኳንሳህን ማስፈረማቸውን ይፋ አድርገዋል። ሊቨርፑል በበኩሉ ተጫዋቹ ቡድኑን መልቀቁን በማረጋገጥም መልካም ምኞቱን በማህበራዊ ትስስር ላይ ገልጾለታል። በአሰልጣኝ ኤሪክ ቴንሃግ የሚመራው ባየር ሌቨርኩዘን ተጫዋቹን 35 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ አስፈርመውታል። ሊቨርፑል ከአንድ ዓመት በኋላም ተጫዋቹን ሰባ ሚሊዮን ዩሮ የሚጠጋ ክፍያ መልሰው መግዛት የሚያስችላቸው አንቃጽም አካተውበታል። የ22 ዓመቱ ተከላካይ ጃሬል ኳንሳ በሚቀጥለው የውድድር ዓመት በቂ የጨዋታ ሰዓት ያገኛል ተብሎ ነው የሚጠበቀው። ቸልሲን የተመለከቱ መረጃዎችን እናንሳ። ኤንዞ ማሬስካ ኖኖ ማንዱኬን ከፍ አድርጎ ይመለከተዋል። ነገር ግን ቸልሲ ለማንዱኬ ዝውውር ከ45 ሚሊዮን ፓውንድና ተጨማሪ አድኦንሶችን ካገኙ ሊቀበሉ ይችላሉ ሲል ነው ቤን ጃኮብስ የገለጸው። የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። አርሰናል ከዚህ ተጫዋች ጋር ስሙ ሲነሳ ሰምተናል። አትሌቲኮ ማድሪድም ኖኖ ማንዱኬን ማስፈረም እንደ ትልቅም እድል ይመለከቱታል የሚል መረጃ ጭምር እየወጣ እንደሚገኝ ነው ዘገባዎች የሚያሳዩት በርካታ የፕሪሚየር ሊግ ክለቦች እና ደግሞ አትሌቲኮ ማድሬድም ስለ ኒኮላ ጃክሰንም እንዲሁ መጠየቃቸውን የሚያሳዩ መረጃዎችም እየወጡም ይገኛሉ። ላቪ ኮልዊል ይናገራል። ሪስ ጄምስ ድንቅ ተጫዋች ነው። ቀን ከሌት ሲያደርጋቸው የማያቸው ነገሮች አስደናቂ ናቸው። ሬስ በጣም አስደናቂ ተጫዋች ነው፤ ሲለምን ያደነቀው ኤንዞ ማሬስካ በአንድ ወቅት ይናገራል። እኔ አንድ አጥቂ አርባ ጎል ከሚያገባልኝ ይልቅ አራትና አምስት ተጫዋቾች እያንዳንዳቸው አስር ጎሎችን ቢያስቆጠሩልኝ ይመርጣለሁ የሚል አይነት ሀሳብን ሰጥቶ ነበር። ማሬስካ በ2024 25 የቼልሲ የአጥቂ ቦታ ላይ እንግዲህ ያላቸው ተጫዋቾች ያስቆጠሩት ጎል ብዛትን ስንመለከት አሰልጣኝ ኤንዞ ማሬስካም የተናገሩትን ሀሳብ ሀሳብ በትክክል ያገኙ ይመስላለሁ ለምሳሌ አሁን ላይ ኮል ፓልመር አለ 15 ጎሎችን አስቆጥረዋል ክሪስቶፈር ኢንኩንኩ 14 ጎሎችን አስቆጥረዋል ኒኮላ ጃክሰን 13 ጎሎች ኖኖ ማንዶይ 11 ጎሎች ኢንዞ ፈርናንዴስ ስምንት ፔድሮ ኔቶ 9 ጎሎችን አስቆጥረዋል እና ማሬስካም ከሞላ ጎደል እንግዲህ የተናገረውን ንግግር ያገኝ ይመስላል የእንግሊዝ ብሔራዊ ቡድን ከ19 ዓመት በታች አሰልጣኝ የሆኑት ኢያን ፎስተር ቼልሲ መግባቱ ለጊቴንስ የሚያስገርም አይደለም። በሚቀጥለው የውድድር ዓመት ከዓለም ምርጥ ተከላካዮች ጋር ይገናኛል እና አስቸጋሪ ቢሆንም እሱ ግን አቋሙን አይወርድም። እንደውም በተቃራኒው ተጽዕኖ ይፈጥራል። በእርግጥ ያ ደስተኛ ያደርገዋል። እሱ ደግሞ በሊጉ ሌላኛው ድንቅ ተጫዋች ይሆናል ብዬም አስባለሁ። ከፍተኛ መጠን ያለው ብቃትና ችሎታ ስላለውም ትልቅ ነገርን የማድረግ የሚያስችል አስተሳሰብ እንዳለው በደንብ አውቃለሁ ሲልም ጭምር ነው ስለ ጄሚ ቲያን ስ ዝውውር ሀሳቡን የሰጠው ፎስተር። ሪያል ማድሪድን እንመልከት። በዓለም ክለቦች ዋንጫ ትላንትና ከዩቬንቱስ ጋር ጨዋታቸውን አድርገዋል። ሪያል ማድሪዶች በጨዋታው ላይ እጅግ ካስደነቁን ተጫዋቾች መካከል አንደኛው አርዳ ጉሌር ነው። ምንም ጥያቄ የለውም። ይህ ቱርካዊ ተጫዋች በተለይ የአሰልጣኝ ሻቪ አሎን ዞቡርኑን መቀላቀል በኋላ እጅጉን እየተሻሻሉ ከሚገኙ ተጫዋቾች እጅጉን እንግዲህ ደቂቃዎችን እያገኙ ከሚገኙ ተጫዋቾች መካከል አንደኛው ሆኗል። አርዳ ጉሌር ዩቬንቱስ ጨዋታ ላይም ደግሞ እጅግ በጣም ጥሩ የሚባል ፐርፎርማንስን ማሳየት ችሏል። ከሱ በላይ ብዙ ኳሶችን ያቀበለ ተጫዋች የለም። በትናንትናው የሪያል ማድሪድ እና የዩቬንቱስ ጨዋታዎች ሰባ አምስት ኳሶችን ለቡድን አጋሮቹ ማቀበል ችሏል። ከእሱ በላይ ደግሞ ኳስን የነካም ተጫዋች የለም። በትናንትናው ሜዳ ላይ በቆዩት ተጫዋቾች መጠን አንድ መቶ ጊዜ ኳስ ለመንካት ችሏል። ከሱ በላይ ረጃጅም ኳሶችን ያቀበለም አንድም ተጫዋች የለም። አስራ አንድ ኳሶችን ትላንትና ለሪያል ማድሪድ የቡድን አጋሮቹ ረጃጅም ኳሶችን አቀብሏል እና አርዳ ጉለር የሻቪ አሎዞ መምጣት እንግዲህ በስርዓት ከሆነላቸው ተጫዋቾች መካከል አንደኛው ነው። የቱርካዊ ተጫዋች በቀጣይ ደግሞ በሪያል ማድሪድ ቤት የተሻሉ ደቂቃዎችን ያገኛል ተብሎ ይታሰባል። ለዚህ ተጫዋች ደግሞ ቋሚ አስተላለፍ ውስጥ መግባት የሮድሪጎን የጨዋታ ደቂቃዎችን ማጣት እንግዲህ ሊያስፋፋው እንደሚችል ይታመናል። ና ሮድሪጎ ክለቡን ሊቀይረ እንደሚችል ሊያሳምነው እንደሚችል የሚያሳዩ ሪፖርቶች እየወጡ ይገኛሉ። አርዳጉሌር ግን በሻቪ አሎንዞ ስር በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። የ21 ዓመቱ ስፔናዊ የሪያል ማድሪድ አጥቂ የሆነው ጎንዛሎ ጋርሲያም እንዲሁ ሌላኛው አስደናቂ ተጫዋች እንደሆነ ተመልክተናል። ከካስቲያ ነው ይህ ተጫዋች የመጣው። ሶስት ጎሎችን በዓለም ክለቦች ዋንጫ ላይ አስቆጥሯል። በተለይ የኪሊያን ምባፔ አለመኖሩን ተከትሎ ተጫዋቹ የመሰለፍ እድሎችን አግኝቶ ጎሎችን እያስቆጠረ ነው። በዘንድሮ የክለቦች የዓለም ዋንጫ ውድድር ላይም እንግዲህ ጎሎችን በማስቆጠር የሚበለጠው በ37 ዓመቱ አርጀንቲናዊ የፖርቱጋሉ ክለብ ቤኔፊካ ኮከብ አንሄል ዲማሪያ ብቻ ነው። ዲማሪያ ከዚህ ውድድር ውጭ ሆኗል አሁን ላይ አ አራት ጎሎችን ነበር ያስቆጠረው። ጎንዛሎ ጋርሲያ በአንጻሩ ሶስት ጎሎችን በዚህ ውድድር ላይ ማስቆጠር ችሏል። የቀድሞ እንግዲህ የሪያል ማድሪድ ተጫዋች የሆነው አንሄል ዲ ማሪያ ክለቡ ቤኔፊካ በአስራ ስድስተኛው ዙር የጥሎ ማለፍ ጨዋታ በለንደኑ ክለብ ቸልሲ እንግዲህ አራት ለአንድ ተሸንፎ ከውድድሩ ውጭ መሆኑ ይታወሳል። እና በቋሚነት ተሰልፎ ጎሎችን ማስቆጠሩን የሚቀጥል ከሆነ ጋርሲያ እንግዲህ ጎንዛሎ ጋርሲያ የከፍተኛ ግብ አስቆጣሪነቱን የማጠናቀቅ እድል አለው። ነገር ግን አሁን ላይ ኬሊያን ምባፔ ተመልሷል እና ምናልባት የቋሚነት እድልን ሊያገኝ የሚችልበት እድል እንዳለ ነው የሚገለጸው። ፌዴሪኮ ቫልቬርዴ ሌላኛው አስደናቂ ተጫዋች ነው። በትናንትናው ጨዋታ ላይም ተመልክተናል። በአጠቃላይ በዓለም ክለቦች ዋንጫ ላይም በጣም ጥሩ የሚባል ጊዜን እያሳለፉ ከሚገኙ ተጫዋቾች አንደኛው ነው ፌዴ እና አሁን ላይ ዋናው ነገር በጥሩ ሁኔታ ደብል ኪክ መላመዴ እንደሆነ ለመናገር እፈልጋለሁ። ይህንን ማድረግ አልችልም ነበር ሲልም ጭምር ነው የተናገረው ፌዴሪኮ ቫልቪርዴ። ዩቬንቱስ ተጫዋች ለማስፈረም ተቃርበዋል። የሴሪኤው ክለብ ዩቬንቱስ ካናዳዊውን የሊል የፊት መስመር ተጫዋች የሆነው ጆናታን ዴቪድን ለማስፈረም ነው ከስምምነት መድረሱ የተገለጸው። ዩቬንቱስ ተጫዋቹን በነፃ ዝውውር የመጀመሪያው የክረምቱ ፈራሚ በማድረግም ከጫፍ መድረሳቸው ተነግረዋል። ተጫዋቹ በዩቬንቱስ ቤት አመታዊ ስድስት ሚሊዮን ዩሮና ጉርሻ ሁለት ሚሊዮን ዩሮ እንደሚያገኝም ነው የተገለጸው። የተጫዋቹ ፊርማም ዩቬንቱስ የፊት መስመሩን ለማጠናከር ተጨማሪ ተጫዋቾችን ከመመልከት የሚከለክለው አለመሆኑ ተነግረዋል። ጆናታን ዴቪድ ባለፈው ዓመት ለሊል ባደረጋቸው 49 ጨዋታዎች 25 ጎሎችን አስቆጥሮ 12 አሲስቶችን ደግሞ አድርጎ እንደነበር እናስታውሳለን። ኤቨርተን የቁልፍ ተጫዋቹን ውላ አራዝመዋል። የመርሴ ሳይዶ ክለብ ኤቨርተን የመሀል ተከላካያቸው ጃራድ ብሬዝቫይትን ኮንትራት ማራዘማቸው ነው በይፋ ያስታወቁት። የ23 ዓመቱ ተጫዋች ጃራድ ብሬዝቫይት በኤቨርተን ቤት ከፍተኛ ተከፋይ የሚያደርገውን የአምስት ዓመታት ውልም መፈረሙ በይፋ ተነግሯል። ተጫዋቹ ከአምስት ዓመታት በፊት ቡርኑን ከተቀላቀለ ወዲህም በ88 ጨዋታዎች ተሰልፎ ቡርኑን ማገልገልም ችሏል። ኤቨርተን በተጨማሪም የሚሽኤል ኪንና እንዲሁ ደግሞ የጉዊን ኮንትራትም ለማራዘምም እንዲሁ ለተጨማሪ ዓመታት ለማራዘም መቃረባቸው ይነገራል። በሌላ በኩል ኤቨርተን የቪያሪያሉን የፊት መስመር ተጫዋች ቴርኖ ባሪን በ32 ሚሊዮን ዩሮ የማስፈረምም የመጨረሻ ምዕራፍ ላይ ነው የሚገኙት። ታሚ አብርሃም ወደ ቱርክ ለማምራት ተስማምተዋል። የቱርኩ ክለብ ቤሽኪታች እንግሊዛዊውን የፊት መስመር ተጫዋች ታሚ አብርሃምን ለማስፈረም ከሮማ ጋር ንግግር ላይ መሆናቸውን የታወቀው ታሚ አብርሃም በሮማ ቤት ቀሪ የሁለት የውድድር ዘመናት ኮንትራት አለው። ያለፈውን የውድድር ዓመት በውሰት ለኤሲ ሚላን ያሳለፈው ታሚ አብርሃም ለክለቡ በሁሉም ውድድሮች 45 ጨዋታዎችን አድርጎ 10 ግቦችን አስቆጥሯል። ኤሲ ሚላን ዝውሮን በቋሚነት ማድረግ ባለመፈለጉ የ27 ዓመቱ ታሚ አብርሃም ወደ ክለቡ ሮማ ተመልሶ እንደነበር ይታወሳል። አሁን ላይ ደግሞ ወደ ጌታሽ ሊያመራ እንደሆነ ከጫፍ እንደደረሰም የሚያሳዩ ሪፖርቶችን እየተመለከትን እንገኛለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ ያደረግኩኝ ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናዬን ለእናንተ ማቅረብ እወዳለሁ። ፏድ ባህሩ ነበርኩኝ። በቀጣይ ፕሮግራሞቻችን በተለይ በነገው ጠዋት በሚኖረው የስፖርት የመረጃ ሰአታችን ሌሎች አዳዲስ ስፖርታዊ ጉዳዮች ሰዎችን አካተን በስፋት እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።